ሰላም ሰላም፣ ጤና ይስጥልን ውዴ ጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ህዳር 15 2018 በኢትዮጵያ ዘመን አቆጣጠር፣ ኖቨምበር 24 2025 በግሪጎሪያን ካሌንደር፣ የዕለተ ሰኞ የጋት እለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሻር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በስፐርታንክስ ደግፉ። በጠዋት ምሳ ሰዓት በኢትዮጵያ የሰዓት አቆጣጠር አጫጭር መረጃዎች ወደ እናንተ አድርሼ ነበር። በዛ መረጃ ትናንት ምሽት የሲንጋፖር ጠቅላይ ሚኒስትር ሎረንስ ወንግ ወደ ኢትዮጵያ መግባታቸውን በቦሌ ዓለም አቀፍ አውሮፕላን ማረፊያ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደማቅ አቀባበል እንዳደረጉላቸው ዘንድ ዛሬ በጠዋት በስኬጁሉ መሰረት በዘፈቀድ አይደለም የሚደረገው፣ ብለናል ጉብኝት። በዛ በመርሃ ግብራቸው መሰረት በጠዋት በአድዋ ድል መታሰቢያ ሙዚየም ተገኝተው የአበባ ጉንጉን አስቀምጠዋል። ያ ለኢትዮጵያ ትልቅ ስኬት ነው። መሪዎች ሲመጡ ኢትዮጵያ በቅኝ ያልተገዛች ነጻ ሀገር አፍሪካ ውስጥ ያለች ተስፋ ያላት፣ ረዥም ዘመን ታሪክ ያላት ሀገር ነበረች የሚለው የምናስመዘግበው ከምናባዊ ታሪኩ ባለፈ ሊጨበጥ ሊዳሰስ ሊጎበኝ የሚችል ሙዚየም ያስፈልገን ነበር። ይሄ ዘግይቷል፣ ግን ከመቅረት ይሻላል። ይሄ በባለፉት ሰባት ዓመታት ከተገኙ ታላቅ ድሎች በገንዘብ የማይተመን የለውጥ ትሩፋት ነው ብለናል። ተመሳሳይ የወል ትርክት ልናስተጋባባቸው ከምንችላቸው ታሪኮቻችን አንዱ እሱ ነው። ሌሎች ምናልባት ከቱርክ ልንወስደው የምንችለው አንድ ተሞክሯል። አሁንም እየተተገበር ነው። ኦፍኮርስ በትልልቅ አደባባዮች ላይ ፓርኮች አካባቢ የኢትዮጵያ ሰንደቅ ዓላማ ሲውለበለብ እናያለን። በተመሳሳይ ለምሳሌ ኢትዮጵያ ወይ አዲስ አበባ ቶፕ ቦታ ላይ ነው ያለው ሰው እንጦጦ ላይ ተራሮች ላይ በሚታዩ ታወሮች ላይ የኢትዮጵያ ሰንደቅ ዓላማ እንዲሁ ለበለ የሚታይበት ነገር እነዚህ እየተሰሩ ያሉ ነገሮች አሉ። ወደፊትም የበለጠ እየተሰራ ነው የሚሄደው። ዞሮ ዞሮ በዛ በአድዋ ሙዚየም ከአዲስ አበባ ከተማ ክብርት ከንቲባ ወይዘሮ አዳነች አበቤ እንዲሁም ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ጋር በመሆን ሌሎች የአዲስ አበባ ከተማ ካቢኔ አባላትን በመሆን የአበባ ጉንጉን አስቀምጠዋል። ገለጻ ተደርጎላቸዋል። የአድዋን ቶፖግራፊ የሚያሳይ እንዲሁም ቅርሶችን በዛ የነበረውን ተሳትፎ ውጣውረዱን ማብራሪያ ተሰጧቸው። ባህላዊ የቡና ስነስርዓት ተደርጓል። ዘን ከዛ በኋላ ወደ ብሔራዊ ቤተመንግስት በማቅናት በዛም ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ደማቅ አቀባበል በማርች ባንድ የታጀበ ደማቅ አቀባበል ካደረጉላቸው በኋላ በቤተመንግስት ጀርባ ያለውን የሪቨርሳይድ ፕሮጀክት አይተዋል። በጋራ ደግሞ አረንጓዴ አሻራ አሳርፈዋል። ቀጥሎ የሚመጣው ስምምነት ይሄ ካርበን ትሬዱ የዛው አካል የሆነ ማለት ነው። ዘን እሱን ተከትሎ የጋራ ጋዜጣዊ መግለጫ ሰጥተዋል። የፊርማ ስነስርዓት ተካሂዷል። በፊርማ ስነስርዓቱ የስራና ክህሎት ሚኒስትር ሚኒስትር ሚኒስትር ክብርት ወይዘሮ ሙፈሪያት ካሚል በኢትዮጵያ በኩል እንዲሁም በሲንጋፖር በኩል ልክ የልዑኩ አባል የሆኑ የክህሎት ሽግግር የክህሎት ሽግግር ማለት የሰለጠነ የሰው ኃይል ወደ ሲንጋፖር የምንልክበት ኢትዮጵያ እንደየደረጃው ማለት ከቴክኒካል ከሾፌሮች፣ ከግንበኛ ሰራተኞች ጀምሮ እስከ ትልልቅ ፕሮፌሽናልስ ከሲንጋፖር በሚመጣው ፍላጎት መሰረት በህጋዊ መንገድ የሰለጠነ የሰው ኃይል ጥቅማቸው፣ መብታቸው ተጠብቆ የምንልክበት በተመሳሳይ የሲንጋፖር የቴክኒክ እና ክህሎት በተለይ ቮኬሽናል ቴክኒካል ስኩሎች ያለው ኤክስፔሪየንስ በገንዘብም በእውቀት ሽግግርም በቴክኖሎጂ ሽግግርም የልምድ ልውውጥ የትምህርት የሚሰጥበት የሰው ኃይል ልውውጥ የሚደረግበት እሱን ስምምነት ተፈጽሟል። ሌላው ሁለተኛው የካርበን ካርበን ክሬዲትስ የሚባለው ነው። ይሄ ሎው ካርበን ሲንጋፖር ልክ ከሌሎች ሀገራት በፓሪስ አግሪመንት አንቀት ስድስት በተጠቀሰው መሰረት ሪፈር እንድታደርጉት ብዬ ነው። በዛ መሰረት ሎው ካርበን የሆነ እድገት ማስመዝገብ ትፈልጋለች። ሲንጋፖር በዛ ረገድ ኢትዮጵያ ውስጥ የአረንጓዴ ልማትን ሳፖርት ያደርጋሉ ማለት ነው። በሌላ መልኩ ስንገለብጠው ምን ማለት ነው? ሲንጋፖር የኢትዮጵያን የአረንጓዴ አሻራ እድገት የበረሃማነትን መስፋፋት ለመቀነስ የምታደርገውን ጥረት ታዳሽ ኤሌክትሪክ ኃይል የምንሰራውን የአረንጓዴ በአረንጓዴ አሻራ በዛ ሂደት ውስጥ በሪቨርሳይድ ፕሮጀክት በወንዝ ዳርቻ ልማት በእነዚህ ሁሉ ኢትዮጵያ የምታደርገውን ጥረት ትደግፋለች ማለት ነው። ከዛ ባለፈ በጣም እንትን ስንለው ፓርኮች ላይ ወይንም የተወሰኑ የተከለሉ ቦታዎችን ለካርበን ኢሚሽን ያው እንግዲህ እንደምታውቁት ካርበን ዳይኦክሳይድ የሚለቀቀው ወይም የኢንዱስትሪ ካርበን ጋዙ እጥር ታጥሮ በድንበር የሚወሰን አይደለም። ሶ ለዛ የሚሆን ካርበንን ኢሚሽን አብዞርብ የሚያደርግ ማለት መቀነሱ የካርበን ኢሚሽንን እንደ ሲንጋፖር መቀነስ አንድ ነገር ሆኖ ይህንን ደግሞ ምንድን ነው ካርቦኑን የሚመጥ ኢትዮጵያ ውስጥ፣ ከሌሎች ሀገራት ከአፍሪካ ሀገራት ጋርም ተመሳሳይ ስምምነት አላት። ሲንጋፖር በዚህ ረገድ ስምምነቶች ተፈጽመዋል ማለት ነው። ከዛ ባለፈ በጋራ በንግድ፣ በኢንቨስትመንት፣ በስማርት ትራንስፖርት፣ በተለይ ራፒድ ባስ ትራንስፖርት አርቢቲ በሚባለው እንዲሁም በሎጅስቲክስ፣ በዲጂታል ዘርፎች፣ በፊንቴክ በፋይናንስ ቴክኖሎጂ ማለት ነው፣ በሳይበር ሴኪሪቲ በአርቲፊሻል ኢንቴሊጀንስ፣ በዲጂታላይዜሽን በእነዚህ በጋራ ለመስራት ስምምነት ተፈጽሟል። አስቀድሜ እንዳልኳቸው አስቀድሜ እንዳልኳቸው ኢትዮጵያ አዳዲስ የገቢ አማራጮችን እያሰሰች ነው። አዳዲስ በዓለም የፖለቲካ መድረክ አዳዲስ ድጋፎችን ከተለመደው ኤሮ ሰንትሪክ ከነበረው ከዛ በመውጣት ከለውጡ ማግስት መካከለኛው ምስራቅ የኢትዮጵያ የኢንቨስትመንት የልማት የቱሪዝም አጋር እንዲሆን የማድረግ በሁለተኛው የአሶሲኤሽን ኦፍ ሳውዝኢስት ኤዥያ ኔሽንስ የሚባሉት ከዚህ በፊት የጠቀስናቸው ናቸው። እነ ማሌዥያ፣ ኢንዶኔዥያ፣ ማይናማ፣ በርማ ራሱ ሲንጋፖር፣ ካምቦዲያ እነዚህም በሙሉ አስራ አንዱ ሀገራት ጋር በአለም መድረክ የኢትዮጵያ ጉዳይ ሲነሳ ፖዘቲቭ የሆነ ድጋፍ እንዲሰጡ ፖዘቲቭ ኮንትሪቢሽን እንዲኖራቸው ይህንን ለማድረግ ጥረት እየተደረገ ነው። በነገራችን ላይ የማሌዥያ ጠቅላይ ሚኒስትር ክቡር አንዋር ኢብራሂምም እጅግ ደማቅ አቀባበል ተደርጎላቸዋል። ናይሮቢ ነው ያሉት። ዊሊያም ሩቶ የማሌዥያን መንገድ ተከትለን ማደግ እንፈልጋለን። ይሄ እካካኝ ልካክል ሊሆንን ሚዶክሪት የሚባለው ይሄ በፖለቲካ ውግንና በብሔር ውግንና ወይ በሆነ በኒፖቲዝም የሆነ አሰራር ሳይሆን ብቃትን ችሎታን መሰረት ባደረገ መልኩ ማሌዥያ ያደገችበትን መንገድ ተከትለን ማደግ እንፈልጋለን የሚል ኮሜንት አድርጓል። በጣም አንዳንዶቹ የማሌዥያ የሲንጋፖር ኦፍኮርስ ኦፍኮርስ ለአንዳንዶቹ እውነት ስራ ትክክለኝነት የሀገር የሚጠቅም ነገር በአብዮታዊ ዲሞክራሲ ዘመን ቀረ ሁሉ ነገር ማንጠሪያቸው ሁሉ ነገር መመዘኛቸው በመለስ ዜናዊ ዘመን ቀረ የሚሉ ሰዎች ናቸው። እነዚህ ቁመው ቀሮች መቃብር ነው የሚጠብቁት። ኦፍኮርስ ምንም ማለት ለማይመለስ ሁሉ ነገር ትናንት ቀረ አትበሉ። እንግዲህ እኛ ሙት ወቃሽ መሆን የለብንም አስፈላጊም አይደለም። ሁሉን ነገር ከትናንት ማወዳደር ማነጣጠር አስፈላጊም አይደለም። ግን ንሕጥረት አለማችንን ማሻሻል እውነታውን ከዛሬ ጋር መቃኘት ነው የሚያስፈልገው የሚል ነው። ኢትዮጵያ ዘመኑን የሚመጠን ስራዎች እየተሰሩ ነው። ዛሬ የዘመኑ ቋንቋ የነገ ቋንቋ ነገ አርቲፊሻል ኢንቴሊጀንስ ነው። በዛ ረገድ እየተሰሩ ያሉ ስራዎች አሉ። ከአንድ እድገት አንድ ግብርና መር ከሚባለው ወደ ብዝሃ መር ኢኮኖሚ እድገት ከአንድ የተለመዱ ከጥንት ጀምሮ በቃ ማዕከላት ዲፕሎማሲ ማለት እነዛ ናቸው ከሚለው ብዝሃነት የማረግ ሰፋፊ አማራጮች። ስለ ቀይ ባህር ኢትዮጵያን ያህል ሀገር ለወደፊት ለቀጠናው ሲባል አሁኑኑ በድርድር ለንደን ኮንፈረንስ ላይ በድርድር የባህር በር ይሰጥ ተነጋገሩ ሲባል አይመለከታቸውም፣ በሌሎች ዘርፎች ደግፉን፣ የባህር በርን በተመለከተ ሁለቱ የኢትዮጵያና የኤርትራ መሪዎች እንወስናለን ያላል። ይው በአንዳም በአንዳ ቢያነቅሰው ያ ማለት ለሰሯቸው ነገሮች እውቅና ሰጠን ማለፍ ነው። ትናንትን የሚወቅሱ በነገራችን ላይ ዛሬ መስራት የማይፈልጉ ናቸው። ትናንትን የሚያሞግሱ ዛሬ መንቀሳቀስ መጓዝ የማይፈልጉ ናቸው። ሁሉ ትናንት ቀረም፣ ሁሉም ትናንት ብልሹ ነው ብለን አንሄድም። ለተሰራው ነገር መልካሙን ነገር አፍሸት እናረጋለን። የጋራ ነዋ ታሪኩ ቆርጠን የምንጥለው ነገር የለም። እና በዚህ ረገድ እጅግ ሰፋፊ ስራዎች እየተሰሩ ነው። ዛሬ ምሽት በብሔራዊ ቤተመንግስት በየ በልዩ ወይም ታችኛው ቤተመንግስት ማለት ነው። በዛ የራት ግብዣ ይደረግላቸዋል። ከራት ግብዣ ባለፈም የሁለቱን ሀገራት ግንኙነት ተስፋ መጻኢ ተስፋዎችን የሚያንጸባርቁ ሙዚቃዊ ሚዚካል ቲያትሮች ወይም የሙዚቃ ዝግጅትም ይኖራል ማለት ነው። እሱንም እየተከታተል ወደ እናንተ የማድረስ ይሆናል። ሌላው ምናልባት ዛሬ የኢትዮጵያ በኢትዮጵያ መከላከያ ሚኒስትሩ ወይንም የኢትዮጵያ ባህር ኃይል በመከላከያ ሚኒስቴር ውስጥ ማለት ነው እና የጣሊያን ባህር ኃይል በጋራ ለመስራት ስምምነት ላይ ደርሰዋል። የኢትዮጵያ ባህር ኃይል እና የጣሊያን ባህር ኃይል በትምህርት እና ስልጠና ዙሪያ የልምድ ልውውጥ እና በጋራ ለመስራት የሚያስችል እንደምታውቁት መሰረታዊ የሆነ ስልጠና ቢሾፍቱ ባቦጋያ ይሰጣል። ቢሾፍቱ ላይ የኢትዮጵያ ባህር ኃይል ዘመናዊ ይሆን እንግዲህ ማየት ነው። በአፍሪካ ደረጃ ተወዳዳሪ የሆነ የባህር ኃይል ማሰልጠኛ አቋቁሟል። ቤዚክ ስልጠና የሚሰጥበት ሌላው ሁለተኛ ቅርንጫፍ ይከፈታል ተብሎ የነበረው ባህር ዳር ዘንዘልም አካባቢ ነበር። እንግዲህ ክልሉንም ህዝቡንም ወደ ድንጋይ ዘመን እንዲመለስ የሚፈልጉ ጽንፈኞች፣ ቁሞ ቀር ኋላ ቀሮች በፈጠሩ ችግር ምክንያት እሱ አልሆነም። ዞሮ ዞሮ ሁለተኛ ህዳሴ ግድብ ላይ ዘመናዊ ኮሌጅ የሚከፈት ይሆናል ማለት ነው። በቀጣይ ሌሎችም እንደ ሁኔታው ስለዚህ እነኚህ መሰረታዊ ትምህርት ቤት ዋና ማዘዣው ጃን ሜዳ አለ። መሰረታዊ ትምህርት ቤቱ የመሰረታዊ ባህር ማለት ዋና መሰረታዊ የሆነ ክህሎት፣ ከዛ ያለፈው ከፍ ያለው ስልጠና ደግሞ በሌሎች የባህር ኃይል ባላቸው የአፍሪካ ሀገራት እንዲሁም የመካከለኛው ምስራቅ እና ፈረንሳይን ጨምሮ በአውሮፓ ሀገራት ነው የሚሰጠው ዘንድ ጣሊያንም በተመሳሳይ በልምድ ልውውጥ ባለሙያ በመመደብ በጋራ አብሮ ለመስራት ስምምነት ተፈጽሟል ማለት ነው። የጣሊያን ባህር ኃይል ልኡካን ቡድን ከኢትዮጵያ ጋር ያላቸውን ትብብር ለማጠናከር በተለይም በትምህርትና ስልጠና ዙሪያ ያላቸውን ልምድ ለማካፈል ዝግጁ መሆናቸውን ገልጸዋል። ልኡካን ቡድኑ ጃልሜዳ የሚገኘውን የኢትዮጵያ ባህር ኃይል ጠቅላይ መምሪያ ሄድኳርተሩ ማለት ነው፤ እንዲሁም ቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኙ በኋላ የሁለትዮሽ ስምምነቱን ከኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳ ጋር ተፈራርመዋል ማለት ነው። ተመሳሳይ ስምምነት ከፈረንሳይ ጋር እንዳለ የምታቁት ነው። ክቡር ጠቅላይ ሚኒስትሩም በሕዝብ ተወካዮች ምክር ቤት ፊት ቀርበው እንዳሉት ኢትዮጵያ ባህር ኃይል ያቋቋመችው ባህርተኞችን ከፍተኛ ወጪ አውጥታ የምታሰለጥነው በቀይ ባህር ለሚኖራት ቀጣይ ስምሪት እንጂ ብርጭቆ ውስጥ ሊዋኛ አይደለም ብለዋል። እና ስራዎች እየተሰሩ ነው አንዳንዶቹ የባዕዳን ተለላኪ ባንዳዎች የሚሉት ነገር አለ። ኤንዌይስ የሽንዙን ሀሳብ ልናስታውሳቸው እንፈልጋለን። ጠንካራ ስትሆን ደካማ መስለህ መታየት፣ ደካማ ስትሆን ጠንካራ መስለህ መታየት ያስፈልጋል። ኢትዮጵያ ባለ ሁለት ሰይፍ ሀገር ነች። የሰላም አማራጭን ሙሉ ለሙሉ አሟጣ ትጠቀማለች። በአንድ ሳይድ ጦርነት ጎጅ እንደሆነ ምንም አይነት ጥቅም እንደሌለው ደም አፋሳሽ ጦርነት ቢመጣ ደም ቢፈስበት አጥንት ቢከሰከስ ዋጋ ቢከፈል ሁሉም ነገር መጨረሻ በድርድር በጠረጴዛ ዙሪያ እንደሚፈታ ታውቃለች ኢትዮጵያ። በዚህ ረገድ የኢትዮጵያ መንግስት፣ የኢትዮጵያ ህዝብ፣ የኢትዮጵያ አጋሮች፣ ወዳጆች ፍላጎት ደም ሳይፈስ አጥንት ሳይከሰከስ በሰላማዊ መንገድ እንጨርስ ነው። ለዛ ሲባል ኢትዮጵያ ወዳጆቿን በሰላም እንድንነጋገር አድርጉልን የሚል ተደጋጋሚ ጥሪ አድርጋለች። ይሄ ተደጋጋሚ ጥሪ እንደ ፍርሃት እንደ ሽንፈት የሚቆጥሩ ሰዎች አሉ። ክቡር ጠቅላይ ሚኒስትሩ እንዳሉት ማንንም ማንነካም የነኩን ቀን አንመለስ የሚለውን ሪማይንድ ማድረግ ነው የምፈልገው። ሌላው እንግዲህ ከሰሞኑ እንደምታስታውሱት የኡጋንዳ ፕሬዚዳንት ዮዌሪ ሙሴቬኒ በምርጫ ቅስቀሳቸው ምርጫ ቅስቀሳ ላይ ነው ያሉት፣ እና በዛንድ ሬዲዮ ፕሮግራም ላይ ቀርበው የህንዱ ውቅያኖስ የኔ ነው እኛ ከኮመርሻል ፖርት ባሻገር ነው ያሉት። እርሳቸውም ለደህንነታችን ለመሪታይም ባህር ኃይል ማደራጀት ብንፈልግ የት ነው የምናደራጀው የሚል ጥያቄ አነሱ። እሱን ተከትሎ የቃላት ጦርነት ተነስቶ ነበር በኡጋንዳና በኬንያ መካከል። እንግዲህ ዮዌሪ ሙሴቬኒ ምንድን ነው ያሉት ህንድ ውቅያኖስ የእኔም ነው። ያን ተከትሎ አንዳንድ ካርቶኖች የሚሰሩ የፖለቲካል ሰጣ ገባዎች ነበሩ። ነገር ግን ከሰሞኑ ዊልያም ሳሙኤል ሩቶ የኬንያ ፕሬዚዳንት ወደ ኡጋንዳ ሄደው ነበር። ኡጋንዳ በጣም ትልቅ የስቲል ማንፋክቸሪንግ ምንድን ነው የብረት የብረታብረት ፋብሪካ አቋቁማለች፣ ላውንጅ ተደርጓል። ኬንያ ደግሞ እጅግ ከፍተኛ የሆነ ብረት ትፈልጋለች አሁን ሰፊ የቤቶች ግንባታ አቅደዋል። ከሰፊ የቤቶች ግንባታ ባሻገር አስተማማኝ የሆነ ቀጣይነት ያለው የብረት አቅርቦት ትፈልጋለች። ሰው ሜጀር ላይን ላይንሸሩ ወይም ተጠቃሚው ከኡጋንዳ ብረት ኬንያ እንደምትሆን አስቀድሞ የታወቀ ነው። በዚህ ምክንያት በዛ ምረቃ ሂደው ባደረጉት ንግግር ምንድን ነው ያሉ ኡጋንዳ የሕንድ ውቅያኖስን በኬንያ በኩል አሁን በኬንያ በኩል የሚለው ሶቨሪን አክሰስ ወይም ሉዓላዊነት የሚለው ሊቀር ይችላል። ነገር ግን በኬንያ በኩል በኬንያ በኩል ያልተገደበ አገልግሎት እንድታገኝ ፈቃዳችን ነው። በዛም እንሰራለን። ሁለታችን ወደ ግጭት እንድንገባ የቃላት ጦርነቱ እንዲቀጥል በቀጠናው በኢስት አፍሪካ ኮሚኒቲ በምስራቅ አፍሪካ የጋራ ማህበረሰብ ውስጥ ልማት፣ ብልጽግና ሳይሆን ጦርነትና ድህነት እንዲሰፍን እንድንጓተት ለሚፈልጉን ወገኖች አንድ መልእክት አለኝ። መልእክቴም እረፉ፣ ተውን የሚል ነው። ኬንያ በመንገድ መሰረተ ልማት፣ በባቡር እንዲሁም በፓይፕላይን ኡጋንዳ በነገራችን ላይ ሰፊ የሆነ የነዳጅ ልማት ላይ ነው ያለው። ነዳጅ አግኝቷል። ያንን ነዳጅ ወደ ውጭ ገበያ ማቅረብ አለበት። ወደ ውጭ ገበያ ለማቅረብ ቱቦ መዘርጋት አለበት። ያንን ቱቦ የኬንያ ፓይፕላይን ካምፓኒ የሚባል አለ። ኬንያ ፓይፕላይን ካምፓኒ፣ ይህንን የኬንያ ፓይፕላይን ካምፓኒ አሁን መንግስት ይላሉ የወሪም ሳሙኤል ዊልያም ሩቶ መንግስት ካለው ድርሻ ውስጥ 65 ፐርሰንቱን ዳይቨስት ማድረግ በገበያ መሸጥ ይፈልጋል። ይህንንም በቅርቡ በናይሮቢ ሴኪሪቲ ኤክስቼንጅ፣ በናይሮቢ የመዋለ ሰነድ ገበያ ላይ እናቀርበዋለን። ይሄ የኬንያ ፓይፕላይን ካምፓኒ የኬንያ ንብረት ብቻ አይደለም፣ የቀጠናው ንብረት ነው። ስለዚህ ኡጋንዳ ዝግጁ ትሁን ሸር ለመግዛት በጋራ እናድጋለን። የሚያስፈልገው ፈጣን መንገድ፣ የባቡር፣ የፓይፕላይን ሰው። ቀጣዩ እንግዲህ የሚሆነው ምናልባት ኡጋንዳ ዮዌሪ ሙሴቬኒ እንዳሉት ማሪታይም አቋቁማለው አለው ካሉስ ምንድን ነው የሚሆነው? ልክ ጅቡቲ ላይ አገራት ማሪታይም እንዳቋቋሙት በዛ አግባብ ማሪታይም እንዲያቋቁሙ ይፈቀድላቸዋል ወይስ ምና የሚለውን ደግሞ በቀጣይ የምናየው ነው። ምክንያቱም ሙሴቬኒ የሴኪሪቲ ጉዳይ ብለው ስላነሱ ነገር ግን መልስ ማለት ይሄ ነው። ከኤርትራ ወገኖ ወንድሞቻችን የምንፈልገው መልስ ይሄ ነው። ከጅቡቲ ወንድሞቻችን ማግኘት የነበረብን መልስ ይሄ ነው። ኢትዮጵያ ከሶማሊያ ወንድሞቿ ማግኘት የነበረባት መልስ ይሄ ነው። በተመሳሳይ ከኬንያ ዋይ ኖት፣ ከሱዳን ከግብፅም ቢሆን ከሩቅ በጥንቱ የኋላ ቀርነት የወደቀ ዲፕሎማሲ እዛ ላይ ተቸክሎ ኢትዮጵያ አደገች እንደሆነ ኢትዮጵያ በለጸገች እንደሆነ ሰፋፊ ግድቦቹን ሰርታ ውሃ ጠብ እንዳይል ታደርጋለች ምናም ብሎ ከማተራመስ፣ ኢሳያስ አፈወርቂ በዛ በናቅፋ ሲንድረም ከናቅፋ ተራሮች ወጧል። ከዛ ዋሻ፣ ግን አስመራ ዲያሎ ተቀምጦ ዋሻ ውስጥ እንዳለ ጥይት የሚቆጥር ሰው። እቅድ የለም እቅድ፣ የአምስት ዓመት የኢኮኖሚ ድቀት፣ ጀስት ፋይቭ ይር ቴን ይር ፕላን ወይ ጂዲፒውን በዚህ ማሳደግ የጤና ዘርፉን ተደራሽነት የቤቶች ግንባታ ወዘተረፈ የሚባል የለም። ምን ግጭት አለ? እሱን ግጭት እንዴት አርጄ ላስፋፋው? ግለሰቦች አንድ የራሱ ኢንተረስ ድንበር ላይ ሞያሌ፣ ኢትዮ ኬንያ ድንበር ላይ በሆነ ግለሰብ ተኩስ ከፈተ፣ የሆነን ሰው ገደለ። እሱን ተከታትሎ ለመያዝ በተደረገ ጥረት ይህ መረጃ ሲኖር ኢትዮጵያና ኬንያ ተዋጉ አንድ ሰዓት በላይ ከባድ ጦርነት ሆነ። ዘን የኢትዮጵያ መከላከያ የለም እኮ አክቹዋሊ የኢትዮጵያ መከላከያ ሰራዊት አንድ ኪሎ ሜትር ከገባ በኋላ የኬንያ ወታደሮች አባረው ሰደዱት። ምን ምን ስለሚፈለግ ኢትዮጵያ ከጎረቤቶቿ ጋር በሙሉ ተንኳሽ ነች የሚል ሚሴጅ ለማስተላለፍ የለም ኢትዮጵያና ኬንያ በጋራ ወታደራዊ ኦፕሬሽን ለመስራት መረጃ ለመለዋወጥ አንዱ ሽብርተኝነትን በጋራ ለመከላከል አንዱ ወንጀል ፈጽሞ ወደ ሌላኛው ድንበር ቢሻገር አስተላልፎ ለመስጠት ውል አላቸው፣ ስምምነት አላቸው። ነገር ግን ይህን ልማት እንዴት ተስማሙ የሚባለው እሱ አይዘገብም። ግጭትም ብቻ። ከዛ እጅን ለማስረዘም ይሄ የናቅፋሴንድረ ይሄ የመንግስትነት ዕዳ ያለለበት ከዚህ መውጣት አለበት እና የወሬ ሙሴቬኒ ምንድን ነው ያሉት ዊ አር ቬሪ ላኪ ቱ ሃቭ ሩቶ ኢን ቻርጅ ኦፍ ኬንያ የኬንያ ፕሬዚደንት ሩቶ በመሆኑ በጣም እድለኛ ነን አሉ። እና አብረን እንሰራለን በጋራ አንድ ቀጠና ወይ ውህደት ማምጣት አለብን ሙሴቬኒ ያስቀመጡታል። የጋራ ወታደራዊ ተቋምን መሰረት የሚል ወዴት ይደርሳል እሱም ማየት ነው ሰው በጋራ እንስራ ኢትዮጵያ የምትፈልገው ሁለት ሺህ ኪሎ ሜትር ነው የባህር ጠረፍ ያለ እንግዲህ ያ አስቀድመን እንዳለው ለኢትዮጵያ የባህር በር ሶቨሬን ሲአክሰስ የማተርፍ ሰርቫይቫል ነው የመኖር ያለመኖር ጉዳይ ነው የመኖር ያለመኖር ጉዳይ ከሆነ ሰርቫይባል ነው ብለህ ካስቀመጥከው ፕራዮሪቲ ነው። ለዛ ነው በቡድን ሀያ አባል አገራት ኢትዮጵያ ከወርልድ ባንክም ከኤምኤፍም ከአፍሪካ ልማት ባንክም ከሁሉም አገራት በነበረው ውይይት ነምበር 1 ሬድ ሲል እኛ ይህንን ነው የምንፈልገው፣ በሰላማዊ መንገድ መጨረስ እንፈልጋለን። ኤርትራ መንግስት ግን ይህን እያደረገ ነው፣ እርዱን ተባብረን ቀጠረው እናሳድገው እና ይሄ እጅግ እጅግ እጅግ እጅግ በጣም በጣም የሚበረታታ ነው። የህንድ ውቅያኖስን አክሰስ ማድረግ ትችላላችሁ። ያልተገደበ መብት አላችሁ፣ በኬንያ በኩል ተብሎ የተቀመጠው ምናልባት እንዳለ ሊትራሊ ከወሰን ነው ሶቨሪን ሲ አክሰስ የሚለው ሊቀር ይችላል። ከዛ ባለፈ ግን ከሩቅ ቻይና መጣ ከሩቅ አሜሪካ ስፔን ፈረንሳይ መጥቶ አጠቃላይ ለጅቡቲ ሁሉ ተደምሮ ሶስት መቶ ሚሊዮን ዶላር የሚደርስ የሚሰጥህ ከሆነ ኢትዮጵያ ግን በአመት በቀጥታ ለወደብና ተያዥ ጉዳዮች በትንሹ ሁለት ቢሊዮን ዶላር የሚከፍል ከሆነ ሌላው ይሄ በውሃ መልክ በኤሌክትሪክ መልክ በጉርብትና ሰላምህን ለመጠበቅ ድንበር ላይ ያለውን ሰላም ግጭት ለመጠበቅ የሚከፈለ ይህን ደግሞ ውሰዱት፣ ሌላ ጉዳይ ነው። ሶ ይሄ ተባብሮ ቀጠናውን ማሳደግ እጅግ በጣም ወሳኝ ነው የሚለውን ለመጨመር ነው። ምናልባት ሌላው አሜሪካ የካርቴል ዲ ሎስ ሶሌስ የሚባለውን ድርጅት በዓለም አቀፍ የውጭ አሸባሪዎች ለመመደብ በዝግጅቷን ማጠናቀቋን እንግዲህ የዚህ መሪ ፕሬዚዳንቱ ነው የሚል አለ። ፕሬዚዳንቱን ያደለሁም የሚል ይቀርባል። ኒኮላስ ማዱሮ ፕሬዚዳንቱ የዚህ የካርቴል ዴ ሎስ ሶልስ የበላይ ጠባቂ ነው፣ ሊቀመንበር ነው የሚል ጉዳይ አለ። ፍላይት ለወታደራዊ ኦፕሬሽን በሚል የሲቪል በረራ ሊከለከል ይችላል በሚል አሁንም ቅድሚያ ብዙ ሀገራት በረራ እንዳቆሙ ከፍተኛ የሆነ በረራም ሊከለከል ይችላል በሚል ቬንዙዌላ የሚገኙ የዲፕሎማቲክ ኮሚኒቲ አባላት ለቀው እየወጡ እንደሆነ ነው እየተነገረ ያለው። ከዚህ ጀርባ ሪሊ ይሄ ካርቴል ነው ወይ ድረጉ ነው ወይ ወይንስ ቬንዙዌላ ያላት ሪሶርስ ነው ነዳጁ፣ ከዛ ባለፈ ለዚህ ለሰሚ ኮንዳክተር የሚያስፈልገው ቬንዙዌላ ላይ ያለው የቻይናን ተጽዕኖ የመቁረጥ ነው ወይ? ምክንያቱም አሁን አንድ ወደ ሰባት መቶ አርባ አምስት አካባቢ ገጽ ሪፖርት ይወጣል ለቻይና አሜሪካ የሴኔት አባላት የቀረበ በዛ ሶማሌላንድን ቲፒካል ያነሳ ሶማሌላንድ ለአሜሪካና ለአጋሮቿ ወሳኝ የንግድ ፓርትነር ብትሆንም ቻይና ተጽዕኖ እያሳደረችባት ነው በሚል የተቀመጠ አለ። ሰው ቻይና ቬንዙዌላ ጋር ጠንካራ ግንኙነት አለው። አሁንም ከኢራን ጋራም ግንኙነት ለመመስረት ይሞክራል። ይህ ደግሞ ደቡብ አሜሪካ ያለ አገር ነው። ከዚህ ከሰሚ ኮንዳክተር ማቴሪያሉ ጋር የተያያዘ ከነዳጁ ጋር የተያያዘ ከሪሶርሱ ጋር የተያያዘ በተለይ የቻይናን በቀጠናው ያለ መስፋፋት ለመቁረጥ ወይንስ ሪሊ አደንዛዥ እፅ ነው የሚለውን እንግዲህ አብረን የምናየው ነው። ዞሮ ዞሮ ግን በጉልበት በኃይል ኒኮላስ ማዱሮን ማስወገዳቸው የሚቀር አይመስልም እንዳለ ስናየው፣ ሌላው ምናልባት ከዚህ ጋር ተያይዞ የሚነሳው የዚህ የመካከለኛው ምስራቅ ላይ ያለው ጉዳይ ነው። በዚህ በመካከለኛው ምስራቅ ነው ሊባኖስ ላይ ጥቃት እየተፈጸመ ነው ያለው። እስራኤል ሊባኖስ ላይ ጥቃት ፈጽማለች። በዚህም ምክትል ወታደራዊ አዛዥ ገድላለች ማለት ነው። እንግዲህ እነዚህ የት ነው የሚያደርሱን የሚለውን አብረን የምንከታተለዋለን። ድሮ ድሮ የዚህ መካከለኛው ምስራቅ ጉዳይ፣ የሄዝቦላ ጉዳይ፣ የሃማስ ጉዳይ፣ የአይሳይስ ጉዳይ፣ የየመን ሚሊሻዎች ጉዳይ፣ እነኚህ በቀጥታም በተዘዋወሪም ከኢትዮጵያ ፖለቲካል ኢኮኖሚ ጋራ የተሳሰረ ነው። እሱን አብረን የምናየው ነው የሚሆነው። ኢትዮጵያ በክብር ለዘላለም ትኖር። ኢትዮጵያ የቀይ ባህር